በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰሞኑ እጅግ አነጋጋሪና በርካቶችን ያወዛገበ ጉዳይ ተፈጥሯል። ፍኖተ ጽድቅንና ጳጳሱን በተመለከተ እየወጡ ያሉ መረጃዎች እጅግ አስደንጋጭ ናቸው። ይህ ጉዳይ ወዳልታሰበ አቅጣጫም እያመራ ይገኛል። ሙሉ መረጃውን በስፋት እናስደምጣቸዋለን። ዘለንስኪን ሩሲያ የፈጸመችውን ጥቃት ተከትሎ ከባድ እርምጃን ወስደዋል። ይህንም መረጃ በዝርዝር መረጃችን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በእስራኤል ከባድ የሆነ የሰደድ እሳት ተከስቷል ጉ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 ወደ አስቀደምንላችሁ መረጃችን ስናመራ ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ እየተጋራ የሚገኘው የብፁዕ አቡነ ገብርኤል ቪዲዮ በርካቶችን እያስቆጣና የተለያዩ ሐሳቦችም እንዲሰነዘሩ እያደረገ ይገኛል። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ በዚህ ጉዳይ ላይ ጥብቅ መልእክት ተላለፈ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ በጥብቅ ማብራሪያ አስተላለፈ። መምሪያው ለ ፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ፣ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 1 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያው በቅዱስ ሲኖዶስ ምላተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮችን ሲፈጥሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ አምስት ነጥቦችም በማህበሩ በኩልም አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያው በጻፈው ደብዳቤ ላይም በተስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድም እንዲደረግና በዕለቱ የተላለፈው ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ ነው የተሰጠው። ታዲያ በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌም ጥብቅና ያልተጠበቀን መረጃም አጋርቷል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎም። ይህንን ጽሑፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት፣ በቆይታ ሀሳቤ ሊቀየር ስላልቻለ እንደወረደ ለጥፈዋለሁ ይላል። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ተበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የሚለውን ልበል ብሏል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ምንፍቅናን በሚያነገስ ስብከቱ ምዕመናንን ሲያወዛግብ ሰንበት በት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነነፍጡ አልወደደችው ብለው ሲሞግቱ ከርመዋል። ሲልም ዲያቆኑ በመሰረቱ ሁኔታው ሰውየ ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛልን ብሏል። ቅዱስ ሲኖዶስ ይህንን ማህበር ለማጣራት ጊዜው አሁን ነው። ከእኛ ወገን ነህ ወይስ ደግሞ የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንስ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አስማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበርም ብለዋል። ቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋገጡ አባቶችን ማየት ከጀመርን ሰነበትን። ሲልም አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ በማለትም የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተሳሳተ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን የሚለውን የሉተር ትምህርት የኦርቶዶክስ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 ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ሲል ነው ዲያቆን ሄኖክ ኃይሌ ይህንን ጠጠር ያለ መልእክትም ለሲኖዶሱ ያስተላለፈው። ነገሩ በዚህም ብቻ ያበቃም። በርካቶች ጉዳዩን በስፋት እየተቀባበሉትና የተለያዩ ሀሳቦችንም እየሰነዘሩ ይገኛሉ። ወደ ቀጣይ መረጃችን ስናመራ ሰደድ እሳት በእስራኤል በቴል አቪቭ እና በኢየሩሳሌም አቅራቢያ ከባድ የተባለ ሰደድ እሳት መከሰቱን ታይምስ ኦፍ እስራኤል ዘግቧል። የእስራኤል የእሳት አደጋ ባለስልጣን ቃል አቀባይ በሰጡት መግለጫ በሰደድ እሳቱ አስራ ሶስት ሰዎች ቀላል ውዳት የደረሰባቸው ሲሆን ከእነዚህ መካከል አስር የእሳት አደጋ ሰራተኞች እንደሚገኙበትም አስታውቋል። በከባድ ሙቀትና አውሎ ንፋስ ምክንያት እንደተነሳ የተገመተው ሰደድ እሳት ለመቆጣጠር የእሳት አደጋ መከላከያ አውሮፕላንና በርካታ የ እሳት አደጋ ሰራተኞች በማሰማራት የእሳት አደጋውን ለመቆጣጠር የተሰራ እንደሆነ የታይምስ ኦፍ እስራኤል ዘገባ ያመላክታል። ሰደድ እሳቱ በመጀመሪያ በእስራኤል ሞሻፍታውዝ አካባቢ የተከሰተ ሲሆን በተደረገው እሳቱን የመቆጣጠር ስራ አምሻሽ ላይ በሰደድ እሳቱ ሳቢያ ተዘግተው የነበሩ አንዳንድ መንገዶች መከፈታቸውም ተገልጿል። ወደ ቀጣይ መረጃችን ስናመራ ዘለንስኪን ሩሲያ የፈጸመችውን ጥቃት ተከትሎ የደቡብ አፍሪካ የስራ ጉዞን ሰረዙ። የዩክሬኑ ፕሬዚደንት ዘለንስኪን ሐሙስ ዕለት ደቡብ አፍሪካ ውስጥ ከፕሬዚደንት ሲርሊ ራማ ራማፎሳ ጋር ለመመካከርና የሰላም አቀፍ አጋሮችን ለማሳተፍ የሚያደርጉትን የስራ ጉዞ መሰረዙ ተሰምቷል። ከደቡብ አፍሪካው ፕሬዝደንት ጋር ለመገናኘት አስቀድመው ለመገናኘት አቅደው የነበረ ቢሆንም ሩሲያ በዩክሬን መዲና ኬቭ ላይ ባደረሰችው ጥቃትም ዘጠኝ ሰዎችን ከገደለ በኋላ ወደ ዩክሬን ዘለንስኪን የተመለሱ ሲሆን ሌሎች የስራ ጉዞዎች መሰረዛቸውም ተሰምቷል። አሁንም ከደቡብ አፍሪካው ፕሬዝደንት ጋር እንደሚመክሩ ግን አረጋግጠዋል። የዩክሬን የውጭ ጉዳይ ሚኒስተር ስለ ሁኔታው የሀገሪቱን የፖለቲካና የሲቪል ማህበረሰብ መሪዎች ሙሉ በሙሉ ለማሳወቅም በደቡብ አፍሪካ ሁሉንም አስፈላጊ ስብሰባዎች አካሂደዋልን ብለዋል። ዘለንስኪን እንዳሉትም ሩሲያ ዩክሬንን በባለስቲክ ሚሳይሎችን ጨምሮ 150 የሚጠጉ ሰው አልባ አውሮፕላኖችን በማጥቃት ዩክሬንን መታታለችን ብለዋል። ጥቃቱ በአስቸኳይና ያለምንም ቅድመ ሁኔታ መቆም አለበት ያሉት ዘለንስኪን በማከልም በዓለም ዙሪያ ከዩክሬን ጋር ለሚቆሙ ሁሉ ምስጋናችንን እናቀርባለን ሲሉም ተደምጠዋል። ሩሲያ በመዲናይቱ ላይ የፈጸመችው ጥቃት ከማቾቹ በተጨማሪም ሰዎች ቆስለዋል። ከተጎጆች መካከል ሰላሳ የሚሆኑት በሆስፒታል ውስጥም ሕክምና እየተደረገላቸው መሆኑን የኬቭ ከተማ ከንቲባም ተናግረዋል። አስራ ሁለት ህንፃዎች በጥቃቱ ተጎድተዋል። በተናጠል የካርኪቭ ከተማ ከንቲባ በሰሜን ምስራቅ ዩክሬን ከተማ ላይ ስለደረሰው የሩሲያ ጥቃት ወቅታዊ መረጃም አቅርበዋል። በአጠቃላይ 24 ጥቃቶች እንደነበሩ በማንሳትም አስራ አራት ሰው አልባ አውሮፕላኖችና አስር የሚሳይል ጥቃቶች መሆኑንም ገልጸዋል። ከንቲባው እንዳሉትም ከጥቃቱ አንዱ በዩክሬን ሁለተኛ ትልቅ ከተማ ውስጥም ብዙ ህዝብ በሚኖርበት አካባቢ የደረሰ ሲሆን በበርካታ ከፍታ ባላቸው ህንፃዎች ውስጥም መስኮቶችም ተሰባብረዋል። ሁለት ሰዎች መጎዳታቸውንም አክለዋል። የሆቴል ኮምፕሌክስ፣ የትምህርት ቤት ህንፃና ሌሎች መሰረተ ልማቶችም በዚሁ ወድመዋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።